ፍራንቺስኮስ ጆርጅ ማሪዮ ቤርጎሪዮ ታህሳስ 8 ቀን 1929 ዓ ም ተወለዱ ከኢየሱሳውያን ማኅበር ከአሜሪካ ከደቡቡ የምድራችን ክፍል ርዕሰ ሊቃነ ጳጳሳት ለመሆን የመጀመሪያው ናቸው ከ 8 ከስምንተኛ መቶ ክፍለ ዘመን የሶሪያው ጎርጎሪዮስ ሳልሳዊ ወዲህ ከአውሮፓ ውጪ ርዕሰ ሊቃነ ጳጳሳት አልነበረም። በአርጀንቲናዋ ቦነስ አይረስ የተወለዱ በርጎሊዮ በ1951 ዓ ምት ከከባድ ሕመም ሲያገግሙ ነበር የኢየሱሳውያን ማኅበርን የተቀላቀሉት። በ1962 ዓ ምት ማዕረገ ክህነትን ተቀበሉ። ከ1966 እስከ 1971 ዓ ምት የኢየሱሳውያን የአርጀንቲና ቀጠና አለቃ ሆነው አገልግለዋል። በ1991 ዓ ም የቦነስ አይረስ ሊቀ ጳጳስ፣ በ1994 ዓ ም በርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ካርዲናል ሆነው ተሹመዋል። በአርጀንቲና በተከሰተው የቀውስ ዘመን ቤተ ክርስቲያንን መርተዋል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ መልቀቂያ ከጻፉ ወዲያ የካቲት 21 2006 ዓመተ ምህረት የካርዲናሎች ጉባኤ በርጎሊዮ ተከታያቸው እንዲሆኑ መረጡ። የአሲሲውን ቅዱስ ፍራንሲስኮስ የጵጵስና ስም አድርገው መረጡ። በአደባባይ ሕይወታቸው በሙሉ ፍራንሲስኮስ በትሕትናው በእግዚአብሔር ምሕረት ላይ አጽንኦት በመስጠት እንደ ጳጳስ ዓለም አቀፍ ትኩረት ለድሆች ተቆርቋሪነትና በሃይማኖቶች መካከል ውይይት ለማድረግ ባላቸው ቁርጠኝነት ታወቁ። ለጵጵስናቸው ከቀደምቶቹ ያነሰ መደበኛ የሆነ አቀራረብ እንዳላቸውም ይታወቃል። ለምሳሌ ቀደምት ርዕሳነ ሊቃነ ጳጳሳት ይገለገሉበት በነበረው ጳጳሳዊ ቤተ መንግስት፣ የጵጵስና መኖሪያቸውን ትተው በዶሙስ ቅድስት ማርታ እንግዳ ማረፊያ ውስጥ መኖርን መረጡ። ፍራንቺስኮስ በሮማ ጳጳሳዊ መስሪያ ቤቶች ውስጥ ሴቶችን ሙሉ አባላት እንዲሆኑ አደረጉ። ፍራንቺስኮስ ያልተገራ የካፒታሊዝም የፍጆታና የተጋነነ እድገትን ተቹ። በአየር ንብረት ለውጥ ላይ የሚወሰዱ እርምጃዎችን የጵጵስና ስልጣናቸው ዋነኛ ትኩረት አደረጉ። የካቶሊክ ቤተ ክርስቲያን ለመሻር ቁርጠኛ መሆኗን በመግለጽ የሞት ቅጣትን ከውስጥ ክፋት በማውገዝ በሰፊው ተተርጉሟል። በዓለም አቀፍ ዲፕሎማሲ ፍራንሲስኮስ የቀኝ ክንፍ ፖፑሊዝም መነሳትን ተችተዋል። በዩናይትድ ስቴትስ እና በኩባ መካከል ሙሉ ዲፕሎማሲያዊ ግንኙነት እንዲታደስም ረድተዋል። ከቻይና ጋር ድርድር በማድረግ የኮሚኒስት ፓርቲ የቻይና ጳጳሳትን በመሾም ረገድ ምን ያህል ተጽዕኖ እንዳለውና የስደተኞች ጉዳይን ደግፈዋል። በምዕራቡ ዓለም የኢሚግሬሽን ደረጃን በከፍተኛ ደረጃ እንዲያሳድግ ጠይቀዋል። በ2015 በካናዳ ነባር ሕዝቦች የባህላዊ ጭፍጨፋ ውስጥ ቤተ ክርስቲያን ለነበራት ሚና ይቅርታ ጠይቀዋል። ፍራንሲስኮስ የሊቃነ ጳጳሳት ስልጣናቸውን ፍጻሜና በካቶሊካዊት ቤተ ክርስቲያን ከሁለተኛው የቫቲካን ጉባኤ በኋላ ትልቅ ቦታ የሚሰጠውን የቅዱስ ሲኖዶስን ጉባኤ ጠራ። ፍራንሲስኮስ ሲኖዳዊነት የተሰኘ ከሁለተኛው የቫቲካን ጉባኤ በኋላ ለካቶሊካዊት ቤተ ክርስቲያን ታላቅ መነሳሳትን እና መታደስን ያሳየ ጉባኤ ጠርተዋል። ልጅነት፣ ጆርጅ ማሪዮ ቤርጎሊዮ በታኅሳስ ሰባት ቀን አስራ ዘጠኝ ሀያ ስምንት ዓመተ ምሕረት በአርጀንቲናዋ ፍሎሬስ ተወለዱ። የቦነስ አይረሷ ፍሎሬስ ምንም እንኳ አሁን የቦነስ አይረስ ከተማ ማዕከል ብትሆንም እስከ 1988 የከተማዋ አካል አልነበረችም። ቤርጎሊዮ ለወላጆቻቸው ማሪዮ ሆሴ ቤርጎሊዮ እና ሬጂና ማሪያ ሲቮሪ አምስት ልጆች መካከል ታላቅ ነበሩ። አባታቸው ማሪዮ ቤርጎሊዮ የጣሊያን ስደተኛ አካውንታንት ነበር። እናታቸውም ሬጂና ሲቮሪ በቦነስ አይረስ ከሰሜን ጣሊያን ተወላጅ ቤተሰብ የተወለደች የቤት እመቤት ነበረች። የማሪዮ ቤርጎሊዮ ቤተሰቦች ከቤኒቶ ሞሶሊኒ ፋሽስታዊ አገዛዝ ለማምለጥ በ1922 ጣሊያንን ለቀው ወጡ። በልጅነታቸው ቤርጎሊዮ በቦነስ አይረስ ግዛት ራሞስ ሜጂያ በሚገኘው የዶንቦስኮ ትምህርት ቤት ተምረዋል። ከዚያም የተግባረ እድና ሁለተኛ ደረጃ ትምህርት ቤት ተከታትለው በኬሚካል ቴክኒሽያን ዲፕሎማ ተመርቀዋል። እድሜያቸው 21 ሲሆንም ለሕይወታቸው አስጊ በሆነ የመተንፈሻ አካል ታመሙ። የሳምባቸው ክፍልም በቀዶ ጥገና ወጥቶ ለመዳን ችለዋል። ሱሳዊ 1951 እስከ 2006 ከዕለታት በአንድ ቀን በጉዞ ላይ እያሉ ቤርጎሊዮ ንስሐ ለመግባት በቤተ ክርስቲያን በኩል አለፉ። እናም በካህኑ አገልግሎት ተማረኩ። ከዚያም በቦነስ አይረስ አገረ ስብከት ሴሚናሪ ተምረው ከሦስት ዓመታት በኋላ መጋቢት 6 ቀን 1951 ዓመተ ምህረት ወደ ኢየሱሳዊያን ገዳም ተመካሪ ሆኑ። ቤርጎሊዮ በወጣትነታቸው ሴሚናሪ እያሉ ከእኩያቸው ሴት ልጅ ጋር ተዋደው የምንኩስና ጥሪያቸውን ተጠራጥረው እንደ ነበር ያነሳሉ። እንደ ኢየሱሳዊ ተመካሪ በሳንቲያጎ ቺሊ ውስጥ ማህበራዊ ሳይንሶችንም አጥንተዋል። ከተሞክሮ በኋላ ቤርጎሊዮ የመጀመሪያውን የምንኩስና መሐላ የድህነትን፣ የንጽህና እና የተአዘዞ እንዲሁም የገዳሙን ታዛዥነት ባደረጉ ጊዜ መጋቢት አምስት ቀን አስራ ዘጠኝ ሀምሳ ሶስት በይፋ ኢየሱሳዊ ሆኑ። በአስራ ዘጠኝ ሀምሳ አንድ አመተ ምህረት በርጎሊዮ በፍልስፍና ኮሌጂዮ ዴላ ኢማኩላንዳ ኮንሴፕሲዮን ሁለተኛ ደረጃ ትምህርት ቤት ስነ ጽሁፍ እና ስነ ልቦናን አስተምረዋል። በ1959 ዓመተ ምህረት በቦነስ አይረስ በሚገኘው ኮሌጆ ዴል ሳልቫዶር እንደዚሁ አስተምረዋል። ክህነት 1969 እስከ 1992 በ1960 ቤርጎሊዮ የሥነ መለኮታዊ ትምህርት በፋኩልታንዴስ ዴ ፊሎሶፊያ እና ቴሎጂያ ዴ ሳን ሚጌል ጀመሩ። በታሕሳስ ሦስት ቀን 1961 በሊቀ ጳጳስ ራሞን ካስቴላኖ ማዕረገ ክህነትን ተቀበሉ። በዚያ ለነበረው የኢየሱሳውያን ቀጠና የተመካሪያን አለቃ እና የነገረ መለኮት መምህር ሆነው አገለገሉ። ቤርጎሊዮ በስፔን አልካላ ደ ሄናሬስ ኢየሱሳዊ ለመሆን የሚያበቃውን የመጨረሻ መንፈሳዊ ትምህርት አጠናቀው ሚያዝያ 15 ቀን 1966 ዓመተ ምህረት የመጨረሻ የምንኩስና መሐላ አድርገው ወደ ኢየሩሳሌም ጉዞ አደረጉ። ይህ ጉዞ የዮም ኪፖር ጦርነት የፈነዳበት ዘመን ስለነበር እጅግ አጭር ነበር። በ1973 ዓ ምህረት የተማሩበት የሳን ሚጌል የፍልስፍናና ስነ መለኮት ፋኩልቲ ዳይሬክተር ሆነው ተሾሙ። ይህንን አዲስ ሹመት ከመውሰዳቸው በፊት በደብሊን ሚልታውን የስነ መለኮት እና የፍልስፍና ተቋም ውስጥ በኢየሱሳውያን ማዕከል ቆዩ። የእንግሊዝኛ ቋንቋ ለመማር በ1973 የመጀመሪያዎቹን ሦስት ወራት በአየርላንድ አሳልፈዋል። ጵጵስና 1992 እስከ 2013 ዓ.ም ቤርጎሊዮ በ1985 የቦነስ አይረስ ረዳት ጳጳስ ተብለው ተሰይመው ሰኔ 20 ቀን 1985 ዓመተ ምህረት በብፁዕ ካርዲናል አንቶኒዮ ኳራሲኖ ዋና ቀቢነት ጵጵስና ተቀብለዋል። በማቴዎስ ወንጌል ምዕራፍ 9 ከቁጥር 9 እስከ 13 ካለው የቅዱስ ቤዴ ስብከት የተወሰደ በምህረት ዐይን አይቶታልና መረጠው የሚለውን የኤጲስ ቆጶሳዊ መሪ ቃላቸው እንዲሆን መረጡ። ግንቦት 26 ቀን 1990 ዓ ም ቤርጎሊዮ የቦነስ አይረስ ተተኪ ሊቀጳጳስ ሆነው ተሹመው ከዚያም በኋላ በየካቲት 21 ቀን 1990 ዓ ም ኮራሲኖ ሲሞቱ ግንቦት 26 ቀን 1990 ዓ ም ቤርጎሊዮ የቦነስ አይረስ ተተኪ ሊቀጳጳስ ሆነው ተሹመው ከዚያም በኋላ በየካቲት 21 ቀን 1990 ዓመተ ምሕረት ካርዲናል ኳራሲኖ ሲያርፉ የቦነስ አይረስ ሜትሮፖሊታን ሊቀጳጳስ ሆኑ። ሊቀጳጳስ ሆነው አዲስ ቁምስናዎችን አቋቁመዋል። ሀገረ ስብከቱን እንደ አዲስ አዋቅረዋል። ሕይወትን የሚደግፉ ሰፋፊ ጥረቶችን መርተዋል። የፍቺ ኮሚሽንም አቋቁመዋል። እንደ ሊቀ ጳጳስ ከቤርጎሊዮ ዋና ዋና ተነሳሽነቶች አንዱ የቤተ ክርስቲያንን በቦነስ አይረስ የድሆች መንደር ውስጥ ማሳደግ ነው። በእርሳቸውም መሪነት በመኖሪያ መንደሮች ውስጥ እንዲሰሩ የተመደቡት ካህናት ቁጥር በእጥፍ ጨምሯል። ራሳቸውም ቁምስናዎችን ጎብኝተዋል። ይህም ስራ የቬሌሮ ኤጲስቆጶስ የድሆች ጳጳስ ተብለው እንዲጠሩ አድርጓቸዋል። በሊቀ ጳጳስነት ዘመናቸው መጀመሪያ ላይ ቤርጎሊዮ የአገረ ስብከቱን የባንክ አክሲዮኖች በመሸጥ ሂሳቡን ወደ መደበኛ ዓለም አቀፍ ባንኮች አዛውረዋል። ይህም የቤተ ክርስቲያን ከፍተኛ ወጪ ልማዶች አብቅቶ ለኪሳራ ይዳርግ የነበረና ጥብቅ የፊስካል ስነ ምግባርን ተግባራዊ አድርገዋል። በዚህም የቤተ ክርስቲያን ከፍተኛ ጥቅምት 26 ቀን 1990 ዓመተ ምህረት የቦነስ አይረስ ሊቀ ጳጳስ ሆነው በተሾሙበት ቤርጎሊዮ በአርጀንቲና ላሉ የምስራቅ ካቶሊካውያን እንዲያስተዳድሩ ተሰየሙ። ቤርጎሊዮ በምስራቃውያን የጵጵስና ምርጫ ላይ ሊቀ ጳጳስ ሲልቪያቶ ስላቭ ሼፍቹክ እንደ ተናገሩት ቤርጎሊዮ የዩክሬን የግሪክ ካቶሊካዊ ቤተ ክርስቲያን ስርዓት አምልኮ እንዲሁም መንፈሳዊነትን ተረድተው ሁልጊዜም በአርጀንቲና የምትገኘውን ቤተ ክርስቲያናችንን እንደ አባት ይመራ ነበር ብለዋል። በ1993 ዓ ም ቤርጎሊዮ የቀድሞውን ጳጳስ ጄሮሚኖ ፖዴስታ በሞት አልጋ ላይ ሆኖ በቤተ ክርስቲያን የጠየቁ ብቸኛ የቤተ ክርስቲያን ሹምም ነበሩ። በዚሁ ዘመን የ1960ዎቹ በደሎች በአደባባይ ለተፈጸሙ የአገዛዝ ግፎች እንደዚሁም በቆሻሻው ጦርነት ለፈሰሱ ደሞች የአደባባይ ንስሐ ያስፈልጋል ሲሉ በይፋ ተናግረዋል ቤርጎሊዮ በመደበኛነት የጸሎተ ሐሙስ እግር አጠባ ስነ ስርዓትን በወህኒ ቤቶች በሆስፒታል በጡረተኞች ቤቶችና በድሆች መንደር አድርገዋል ቤርጎሊዮ የቦነሳይረስ ሊቀ ጳጳስ ሆነው ባሉበት በ1994 ካርዲናል ሆኑ በ ሁለት ሺህ አመተ ምህረት ርዕሰ ሊቃነ ጳጳሳት ቤኔዲክቶስ እንዳስተዋወቁት የቅድመ ሁለተኛ ቫቲካን የሉጡርጊያ ሥነ ሥርዓትን በመከተል የጥንቱ ላቲን መስዋዕተ ቅዳሴን በሳምንት አንድ ጊዜ ያደርጉ ነበር። ይህ ከሁለተኛው የቫቲካን ጉባኤ በፊት የነበረ የጥንታዊው የላቲን ስርዓት መስዋዕተ ቅዳሴ ሲሆን ሙሉ በሙሉ በላቲን ቋንቋ ይደረግ የነበረ ነው። ጥቅምት 28 ቀን 1998 ዓመተ ምሕረት ቤርጎሊዮ የአርጀንቲና ጳጳሳት ጉባኤ ፕሬዚዳንት ሆነው ለሁለት ተከታታይ ወቅቶች ተመርጠው አገልግለዋል። የዚያ ኮሚሽን ቋሚ የበላይ አባል፣ የአርጀንቲና ጳጳሳዊ ካቶሊካዊ ዩኒቨርሲቲ ፕሬዚዳንትና የቅዱስ ቤተ መቅደስ ጥበቃ ኮሚቴ አባል ሆነው ቆይተዋል። ቤርጎሊዮ የአርጀንቲና ካቶሊካዊ ጳጳሳት ጉባኤ መሪ በነበሩበት በቆሻሻው ጦርነት ወቅት ቤተ ክርስቲያናቸው ሰዎችን ከግዛቱ ለመጠበቅ ባለመቻሏ ይፋዊ ይቅርታ ጠይቀዋል። በታህሳስ 2011 ዓም 75 ዓመት ሲሞላቸው ቤርጎሊዮ የቦነስ አይረስ ሊቀ ጳጳስ ከመሆን መልቀቂያቸውን ለርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ተኛ የካቶሊካዊት ቤተ ክርስቲያን ህገ ቀኖና በሚጠይቀው መሠረት አቀረቡ። ረዳት ጳጳስ ስላልነበራቸው ቫቲካን ተተኪ እስኪሾም ድረስ በመጠባበቅ በአገልግሎት ላይ ሆነው ቆዩ። ካርዲናል 2001 እስከ 2013 ዓ ም የካቲት 14 ቀን 1993 ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ቤርጎሊዮን ካርዲናል አድርገው ሾሙ። ቤርጎሊዮ ጥቅምት አራት ቀን ተሾሙ። ለስርዓቱ ወደ ሮም በተደረገው ጉሶ ከእህታቸው ማርያ ኤሌና ጋር በሰሜን ኢጣሊያ የሚገኘውን የአባታቸውን የትውልድ ከተማ ጎብኝተዋል። እንደ ካርዲናል ቤርጎሊዮ በሮማን ኩሪያ ውስጥ ለአምስት የአስተዳደር ቦታዎች ተሾሙ። እነርሱም የመለኮታዊ አምልኮና የቅዱስ ቁርባን ተግሳጽ ጉባኤ፣ የካህናት ጉባኤ፣ የተቀደሰ ሕይወት ተቋማትና የሐዋርያዊ ሕይወት ማህበራት ጉባኤ፣ የቤተሰቡ ጳጳሳዊ ምክር ቤትና የላቲን አሜሪካ ኮሚሽን የተሰኙት ነበሩ። በዚያው ዓመት ካርዲናል ኤድዋርድ ኤጋን ሴፕቴምበር 11 የደረሰውን ጥቃት ተከትሎ ወደ ኒውዮርክ ሲመለሱ ቤርጎሊዮ በጳጳሳት ሲኖዶስ ውስጥ እርሳቸውን ተክተው የካቶሊክ ሄራልድ እንደ ገለጸው ለህብረትና ለውይይት ክፍት የሆነ ሰው እንደ መሆኔ ጥሩ ስሜት ፈጠረ ተብሎ ተገልጿል በማለት ተናግረዋል። ካርዲናል ቤርጎሊዮ በግል ትሕትናቸው በአስተምህሮ ወግ አጥባቂነታቸውና ለማህበራዊ ፍትህ ባላቸው ቁርጠኝነት ይታወቃሉ። ከሊቀ ጳጳስ መኖሪያ ይልቅ በትንሽ አፓርትማ ውስጥ መኖርን፣ የህዝብ ትራንስፖርት መጠቀምና የራሳቸውን ምግብ ማብሰልን ጨምሮ ቀላል የሆነ አኗኗሯቸው በትህትና ስማቸውን ከፍ አድርጎታል። ሮም መሄድ በነበረባቸው ጊዜያቶች ሁሉ ጉብኝታቸውን እጅግ አጭር እንዲሆን ወስነው ነበር። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ መጋቢት 24 ቀን 1997 ዓ ም ካረፉ በኋላ ቤርጎሊዮ በቀብራቸው ላይ ሲገኙ ርዕሰ ሊቃነ ጳጳሳት ሆነው ሊተኩ ከሚችሉ ካርዲናሎች አንዱ ተደርገው ይቆጠሩ ነበር። በ1997ቱ የርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛን ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛን በመረጠው የካርዲናሎች ጉባኤ ላይ መራጭ ካርዲናል በመሆን ተሳትፈዋል። በ1997 ካርዲናል ቤርጎሊዮ በሳን ፓትሪሲዮ ቤተ ክርስቲያን እልቂት ለተገደሉ ስድስት የፓሎቲን ማህበረሰብ አባላት የቅድስና ጥያቄ ሦስተኛውን የቅድስና ደረጃን ፈቀዱ። ቤርጎሊዮ በወቅቱ አርጀንቲናን ይገዛ በነበረው ወታደራዊ መንግስት በብሔራዊ መልሶ ማደራጀት ሂደት ላይ ስለነበረው የግድያ ምርመራ እንዲደረግም አዘዋል። ከአርጀንቲና መንግስት ጋር የነበራቸው ግንኙነት ቆሻሻው ጦርነት። በ1976 በአርጀንቲናው የቆሻሻው ጦርነት ወቅት የአርጀንቲና ባህር ኃይል ሁለት የኢየሱሳውያን ካህናትን ኦርላንዶ ዮሪዮ እና ፍራንስ ጃሊክስን ማፈኑን በተመለከተ ቤርጎሊዮ ክስ ቀርቦባቸው ነበር። ለካህናቱ ደህንነት ፈርተው ከመታሰራቸው በፊት ስራቸውን ለመለወጥ ሞክረዋል። ከቀረቡ ሪፖርቶች በተቃራኒ እነሱን ከኢየሱሳውያን ውጪ ለማድረግ አልሞከሩም። በ1997 ዓመተ ምህረት የሰብአዊ መብት ጠበቃው ሚሪያም ብሬግማን በአርጀንቲና ኢየሱሳውያን ገዳም ውስጥ የበላይ ሆነው ቤርጎሊዮ ላይ በአፈናው ውስጥ እጃቸው እንዳለበት ክስ አቅርበው የነበረ ቢሆንም ቅሬታው ግን ውድቅ ሆኗል ካህናቱ ተሰቃይተው ነበር ሆኖም ግን ከአምስት ወራት በኋላ በሕይወት ተገኝተዋል ቤርጎሊዮ የሕይወት ታሪካቸውን እንዲጽፍ የፈቀዱለት ሴርጆ ሩቢን ለካህናቱ መፈታት ከጀርባ ይሰሩ እንደነበር አልደበቁትም የቤርጎሊዮ ምልጃ ከአምባገነኑ ጆርጅ ራፋኤል ፊዴላ እጅ ሕይወታቸውን አድኖ ሊሆንም ይችላል ቤርጎሊዮ በተጨማሪም ለሩቢን እንደነገሩት ብዙ ጊዜ ሰዎችን ከአምባገነኑ አገዛዝ በቤተ ክርስቲያን ቅጥር ውስጥ እንዳስጠለሉና በአንድ ወቅት በመልክ የሚመሳሰላቸውን ሰው አርጀንቲና እንዲሰደድ መታወቂያቸውንም ሰጥተውታል። በእርግጥ ዳኞች፣ ጋዜጠኞችና በርካታ የአርጀንቲና ታሪክ ነጋሪዎች ቤርጎሊዮ ሰዎችን ከማስጠለል እስከ መከላከል ከማሸሽ ጠበቃ እስከ መሆን ቅርብ እንደነበሩና አገዛዙንም በግልጽ ይቃወሙና ይገዳደሩም እንደነበሩ ምስክር ናቸው። ፌርናንዶ ዴ ላ ሩዋ በ1992 ዓመተ ምህረት ካርሎስ ሜኔምን ተክቶ የአርጀንቲና ፕሬዝዳንት ሆነ። እንደ ሊቀ ጳጳስ ቤርጎሊዮ ዓመታዊውን የምስጋና ቅዳሴ በቦነስ አይረስ ሜትሮፖሊታን ካቴድራል በግንቦት 25 ቀን ቀደሱ። አርጀንቲና በኢኮኖሚ ድቀት በነበረችበት ወቅት የካቶሊክ ቤተ ክርስቲያን ድህነትን እያባባሰ የመጣውን የመንግስትን የቁጠባ እርምጃዎች ነቅፋለች። ዴላሮዋ ቀውሱን ለመፍታት በኢኮኖሚና በፖለቲካ መሪዎች መካከል ውይይት እንዲደረግ ጠየቀ። ምንም እንኳን ከቤርጎሊዮ ጋር እንደተነጋገረ ቢናገርም ቤርጎሊዮ ግን በተፈጠረ አለመግባባት ስብሰባው መሰረዙን ገልጸዋል። ሌሎች ግን ይህንን ይጠራጠራሉ። ዴላሮዋ ጥያቄውን ያቀረበው በጋዜጣ ላይ ስሙላ ቃለመጠይቆች እንጂ ቤተ ክርስቲያኒቱን አይጠይቅም ብለው ያምኑ ነበር።